አካባቢው የተፈጠረውን የጸጥታ ችግር ለመፍታት ከህዝብ ጋር እንደሚሰሩ በብርሸለቆ መሰረታዊ ወታደራዊ ማሰልጠኛ የሰለጠኑ አዲስ የአድማ መከላከል ና የፖሊስ አባላት ተናገሩ በብርሸለቆ ወታደራዊ ማሰልጠኛ ትምህርት ቤት ለ 3 ኛ ጊዜ ስልጠናቸውን ያጠናቀቁ የአድማ መከላከል የፖሊስ አባላት በምዕራብ ጎጃም ዞን ፍኖት ሰላም ከተማ አቀባበል ተደርጎላቸዋል ንጉስ ስንታየው ተጨማሪ አለው በብርሸለቆ ወታደራዊ ማሰልጠኛ ትምህርት ቤት ለ33ኛ ጊዜ ስልጠናቸውን ያጠናቀቁ ለአድማ መከላከል የፖሊስ አባላት የምዕራብ ጎጃም ዞን አስተዳደር በፍኖተ ሰላም ከተማ ደማቅ አቀባበል አድርጎላቸዋል። ኮንስታብል አቤል ተሻለና ኮንስታብል ይታያል ካሴር የ33ኛ ዙር ተመራቂ የአድማ መከላከል አባላት ሲሆኑ በአካባቢው የተፈጠረውን የጸጥታ ችግር ለመቀልበስ ቁርጠኛ መሆናቸውን ገልጸዋል። ከህዝብ ጋር እጅና ጓንት ሆነን በመስራት ቢያንስ ህዝቡ ወጦ በሰላም እንዲገባ የቀድሞ ሰላሙን መልሶ እንዲያገኝ ለማድረግ ያን ትልቅ እንደ ዓላማና ተጽዕኖ አድርገን ይዘን ለሀገራችን ማንኛውንም መስዋዕትነት ከፍለን አምነንበትም ተቀብለንበትም የመጣንበት ሁኔታ ነው ያለው። ሀገራችን ያጋጠመበት ብዙ ችግር አለ። ሀገራችን ከብዙ ነገር ነፃ እንድትሆን ሰላሟን አግኝታ ወደፊቱ ልማትና አንጻራዊ ሰላሟ እንድትመለስ ቁርጠኝነት ይዘን ወደ ሀገራችን ተመልሰናል። እና ያን ችግር ደግሞ ለመወጣት ብቁ ስልጠናም ብዙ ነገር ማድርገናል። በዞኑ ያጋጠመውን የጸጥታ ችግር ለማረጋጋት ከክልልና ከመከላከያ ሰራዊት አባላት ጋር በተደረገ ቅንጅት ሰላምን ማጽናት መቻሉን የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተ ገልጸው አዲስ ተመራቂ የአድማ መከላከል የፖሊስ አባላትም ማህበረሰቡ በሰላም እንዲኖር ማድረግ እንደሚገባቸው አሳስበዋል። ዛሬ በርካታ ሰዎችን መስዋዕትነት ከፍለው የሕዝባችንን እንቅስቃሴ ወደ ነበረበት ለመመለስ ጥረት እያደረግንበት ያለ። ስለዚህ ይሄ በስድስተኛ እዝ የ602ኛ ኮር አዛዥ ብሪጋዴር ጄኔራል ሶፊያን መሐመድ የተሰጠውን ወታደራዊ ስልጠና በመጠቀም ዘላቂ ሰላምን ለማስፈን ተግባራዊ ሊያደርጉ እንደሚገባ ለተመራቂዎች መልእክት አስተላልፈዋል። በየቦታ እየተሰቃዩ ያሉት እናቶቻችን፣ እህቶቻችን፣ ወንድሞቻችን ከዚህ ጽንፈኝነት ተግባር እንድላቀቁ ብላችሁ ወስናችሁ በማምጣታችሁ ትልቅ ኩራት ይገባችኋል። አቀባበል መርሃ ግብሩ ላይ የዞን የስራ ኃላፊዎች፣ የመከላከያ ሰራዊት መሪዎችና ጥሪ የተደረገላቸው እንግዶች ተገኝተዋል።